ውድና ያስከበራችሁ የህዝብ ቤተሰቦች ሰላም ሰላም ብያለው። ውድ አገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትሮፍ ይበል እንሻአላህ። እንዴት አድርጎ ይዛችኋል የረመዳን ስራ፣ ከጤንነት ጋር፣ ከስራ ጋር፣ ከዲካም ጋር? ያው ዘንድሮ በነገራችን ላይ ረመዳን አሪፍ ነው ብዬ አስባለሁ። እኛን ያክል ያው አየሩ በየ ቦታው ማሻ ማሻአላህ ቅዝቃዜ ስለሆነ ምርጥ ነው ማለት ነው። አህባብ ያላህ ይገዛችሁ። ይኸው እንግዲህ ዛሬ ረመዳንና አስራ ሁለት ቀን ያዝነዋ። ዛሬ አስራ ሁለት ቀን መሰለኝ። ሱብሃነ አላህ ይሄዳል፣ ቀኑ ይነጉዳል። እና አብሸሩልኝ አህባቢ። እንግዲህ ያው ዛሬ መጥቻለሁ ማለት ነው ማለት ነው የኔ በታሪክ ማድረግ ማለት ነው በት ቢንት ን ከሺህ ወንድ በላይ የሆነ ጀግና ሙጃሂድ እሙ አማራተ ነሲበት ከዓብ አል አርሳይ ረዲላሁ አንሃ ከኸዝረጃ ጎሳ ስትሆን እጅግ በርካታ ዘመኖችን ከነቢዩ ስለ ላ ወሰለም ጋር በመሳተፍ ከሌሎች ሰሓቦች ትለያለች። በ13 ዓመተ ህጅራ ነበር ይህችን ዓለም ተጠቅማባት ወዲ አኼራ ሄደችው የዘርሃ ረጓ እሙ አማርተ ኑሰይበት ብንት ካዕብ ኢብኑ አምር ኢብን አዋፍ ኢብን መብዙል ብን አምር ብን ገነም ኢብኑ ማዘን ኢብኑ ነጃር ጎሳዋ የሰርብ ቀበሌ ከኢስላም በፊት ይኖሩበት የነበረው በኒ ኸዝረጂ ጎሳ ሲሆን በዝርዝር ስናስደምጠው የነቢዩ ስላ ለ ሰለም አባ አያት

ልጆቹ ሸይም ከዙርጃ ጎሳ የሆነችው ሰልማ ትሙት አትሙት ውዝግብግብ ባለበት። ከፊል የታሪክ ጸሐፍቶች እናቷ መስለሟን ከዛም አልፎ በእሁድ ዘመቻ ላይ መሳተፉን እንዲሁም ልጇን ኑሴይበትን በጦርነቱ በቆሰለች ጊዜ ማስታመምም ጭምር ያረጋግጣሉ። ስለዚህ እናቷ ሙስሊም ነበረች የሚለው መረጃ የተሻለ ነው። ለኡሙ አማራ አማራህ አብደላህ የተባለውን ወይም ሲኖራት ይህ ወንድሟ በዛ ጭንቀት ወቅት እስልምናን ተቀብለው በሁሉም ዘመቻቸው ከነቢዩ ሰለላሁ ዐለይሂ ወሰለም ጎን ሆኖ ከተሳተፉት ሱሐባዎች አንዱ ነው። በ30 ዓመተ ሂጅራ በኡስማን ኢብን አፋን ረዲየላሁ ዐነ ዘመን ሞተ። የኪታቡ ጠበቃት የኪታቡ ጠበቃት ባለቤት የሆነው መሐመድ ኢብኑ ሳዒድ እንደሚለው ከሆነ የውሙል ሐውራ ወይም ደግሞ የተቃጠለ ጥቁር ድንጋይ በመባል የሚታወቀው ቀን ነው የተገደለው ብሏል። ሁለተኛ ወንድሟ ደግሞ አብዱራሕማን ይባላል። ቦካ ወይም ደግሞ አልቃሻ ከሆኑት ሶሓቦች ውስጥ አንዱ ነበር። የትቡክ ዘመቻ የሚሳተፉበት ስንቅ ስላልነበራቸው ከዘመቻቸው መሳተፍ ባለመቻላቸው ነበር እያለቀሱ የተመለሱት። ቁርኣን እንዲህ በማለት ክስተቱን ይጠርካል። በእነዚያ ልትጫናቸው በመጡ ጊዜ ልትጭናቸው በመጡ ጊዜ በእርሱ ላይ የምጭናቸው ወይም ደግሞ አጋሰስ ወይም አላገኝም ያልካቸው ስትሆን የሚወጡት ገንዘብ ባለማግኘታቸው ለማዘናቸው አይኖቻቸው እንባን እያፈሰሱ በዞሩት ላይ የወቀሳ መንገድ የለባቸውም። በወቅቱ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብን ሰልማን መሪ አድርገው በመሾም ወደ የትቡክ ዘመቻ የተቀሩት ዘመቱ። የነሰይበት ወንድም አብዱራህማን በኡመር ኸሊፋነት መጨረሻ ዘመን ላይ ከዚህ ዓለም በሞት ተለይቷል፣ ረዲላሁ ዐንሁ። ቤተሰቦቿ ኦሞ አማራ ከኢስላም በፊት የአንሳር ጎሳ የሆነችውን ዘይድ ኢብን ኢስላም አገባች። ዘይድ በበድር እና በእሁድ ዘመቻ እንዲሁም በበይአተል አቅባ ላይ ከነቢዩ ሰላ ሰለም ጋር ተሳትፏል። ነገር ግን ሰለምቱ ሁኔታ የታሪክ መጽሐፎች እያወሱም። ኦሞ አማራ ከዘይድ ኢብን አሴም በእሁድ ከንደቅ በበአይተል አቅባና በሌሎች ዘመቻዎች ከነቢዩ ስላ ወሰለም ጋር የዘመተውን ሀቢብ ኢብኑ ዘይድ ወልዳለች። ነብዩም ስላ ሌ ወሰለም ሀቢብን ወደ ሙሴይ ለመት ከዛብ ጋር የማማ የማማ ላኩት። የተላከውን መልእክት ባደረሰ ጊዜ ኡሴይ ለማ በመቆጣት ሀቢብን በእኔ ነብይነት ምስክር ሲለው እምቢ በማለቱ ሰውነቱን በመቁረጥ እሳት ውስጥ በመጣል ገደለው። ሀቢብ በዚህ ሁኔታ ሸሂድ ሆነ። ሌላ አብደላህ የተባለ ልጁን ወልዳለች። ሙሰይለማን ወሕሺ ኢብኑ ሀርብ በጦር እንደጣለው አብደላ በፍጥነት ሙሰይለማ በመግደል የወንድሙን ደም መቀል የቻለ ጀግና ሶሓባ ነበር። አብደላህ በርካታ ዘመቻዎች ላይ ተሳትፏል። የውም ል ሐርታ የተቃጠለ ድንጋይ ቀን 63 ዓመት ሂጅራ ተገድሎ ሞቷል። ረዲላሁ ዓነ ከዘይድ ሞት በኋላ እሙ አማራ ጉዘይት ኢብኑ አምር አል አንሷሪይን አገባች። ጉዘይት በአቅባ ቃል ኪዳንና በእሁድ ዘመቻ ተሳትፏል። የሱለይቃ ኢብን አምር ወንድም ነው። ከዙወይት። ድምርት የተባለን ልጅ ወለደች። ድምርትም ከፈረሶች ጋር በተደረገው ዘመቻ አልጀሰር በተባለ ቦታ ሸሂድ ሆኖ ሞቷል። እንዲሁም ኡሙ አማራ ተሚም የተባለ ሌላ ልጇን ወልዳለች። ነገር ግን ከጉዘይት ይሁን ከዘይድ የወለደችው የታሪክ ምሁራን ዘይድ ልዩነት አለ። ስለዘሯና ቤተሰቦቿ ሁኔታ በከፊል ከዘረዘር ሲኩኝ በኋላ ወደ ታሪኳ ቀጥታ ገባለሁኝ። ኡሙ አማራና አማራህ ከሰይርብ ነዋሪዎች በመጀመሪያ ወደ ኢስላም በመግባት በቀዳሚነት ከሚጠሩ ሷሓቦች አንዷ ነች። በይዓተል አቅባ በመባል የሚጠራውን ቃል ኪዳን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ካደረጉት ሁለት ሴቶች ውስጥ አንዷ ነበረች። ነብዩ ሰለላሁ ዐለይሂ ወደ መድና በተሰደዱ ጊዜ አማራ ቃላቸው ከተጠበቁ ይህ ዲን ኢስላምን በታማኝነት ጥርት አድርገው ካስፋፉት ሰዎች መካከል ነበረች። ኡሙ አማራ በእሁድ ዘመቻ ከባልተቤቷ ጉዘይት ኢብኑ አምር አምርና ከሁለት ልጆቿ ጋር በመሆን ዘመቻዎችን በማጣናት እና የቆሰሉትን በማከም ተሳትፋለች ነገር ግን በዚህ ዘመቻ እድል ወደ ሙሽሪኮች በዙረች ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ለመጠበቅ ስትል እሷና ባሏ እንዲሁም ልጆቿ በማስከተል ሰይፍ ይዛ በጀግንነት ተዋግታለች። በጦርና በቀስት አስራ ሶስት ቦታ ተመታ ቆስላለች። ነቢዩ ሰለላሁ ዐለይሂ ወሰለም በተግባራቸው በመደሰት በጀነት አላህ ሀብራቸው እንድትቀሰቅሳቸው ዱዓ አደረጉላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሶሓባዎችን በንጋት መጀመሪያ ላይ ቁረይሾችን በእሁድ ዘመቻ ለመዋጋት ክተት እንዲገቡ በጠራቸው ጊዜ እሙ አማራ በዘመቻው ለመሳተፍ እጅግ ከመጋባቷ ለመውጣት ፍለጋ ነበር። ለመሳተፍ እጅግ ከመንጋጋቷ ለመውጣት ፈልጋ ነበር። ነገር ግን በደረሰባት ከፍተኛ ጉዳት በዘመቻ ለመሳተፍ አልቻለችም። ሙስሊሞች ከዘመቻ እንደተመለሱ ከነብዩ ወንድሟን አብዱላህ ኢብን ካዕብ በእሁድ ዘመቻ የደረሰባት አደጋ እንዴት እንደሆነች ልከው ነበር። በመልካም ሁኔታ ላይ እንዳለች እና ከሕመሟ ማገገሟን በሰሙ ጊዜ ነቢዩ ስላ በሰሙ ጊዜ ነቢዩ ስላ ስለም በጣም ተደሰቱ። ከዛም እሙ አማራ በበኑ ቁረይዛና በኸይበር ዘመቻ ላይ ተሳተፈች። ስድስተኛ ዓመተ ህጅራ ከነቢዩ ስላ ስለም ከ ከሰቦች ጋር በመሆን ለኡምራ ወደ መካ ጉዞ ጀመረች። መካ ከመድረሳቸው በፊት ነቢዩ ሰለላሁ ዐለይሂ ወሰለም ዑስማን ኢብን አፋንን ለኡመር ወደ መካ እየመጡ መሆናቸው ለቁሬሽ እንድንነግሩ መካ ላኳቸው። ከዛም ኡስማን በጣም ቆዩ። የዛኔ ውሳ ሙስሊሞች ኡስማንን ተገድለው ይሆናል በማለት ጠረጠሩ። ያዘኔው የዑስማንን ኡስማንን ደግሞ ለመቀበል ነቢዩ ሰሃቦቻቸው ጋር በአት በይአተ ሪድዋን የተባለው ቃል ኪዳን ተግባቡ። የዛኒም ኡሙ አማራህ ከመሀከላቸው ነበረች። ያአላህ ይህን ቃልኪዳን በቁርአን እንዲህ ይተርከዋል። ከምእመናኖች በዛፊት ስር ቃልኪዳን በሚገቡ ጊዜ አላህ በእርግጥ ወደዴ። በልቦቻቸው ውስጥ ያለውን አወቀ። በእነርሱም ላይ እርጋታን አወረዴ ቅርብ የሆነን መክፈት መነዳቸው አልፈታህ አስራ ሰባት ራ አስራ ሰባት ነቢዩ ሰለላሁ ዓለይሂ ወሰለም ስለዚህ ቃል ኪዳን እንዲህ በማለት ተናግረዋል። ከዛ በፊት ስር ቃል ኪዳን የተገባ አንድን ሰው እሳት አይገባም። አልባኒ ሶሂህ ብለውታል ነው